የሰው ነው ወይ ስል ዘጠና ዘጠኝ ፐርሰንት እሙሙ ነው አለችኝ። እያለች ነበር አንዳለች ሞኒካ ሚሏት እኔ እሷ ሴትዮዋ በጣም እያሳቀችኝ ነው። ምንድነው እሷ በጣም እየጀረመኛለሁ በአዶና እየተነሳ አዶናን ለምንድን ነው የማትመርቱት ብላ ስታነሳሳ አይቼ ማን የፈቀደላቸው እንደዚህ የኢትዮጵያ ነገር ላይ እንዲገቡ? እኔ በጣም እየገረመኝ ያለ ይሄ ነገር ማን የፈቀደላቸው፣ ማለት ይሄ ውድ ኢትዮጵያ ላይ ነው ያለው ገባ? ማን የፈቀደላቸው ይዜ ነው ያለ። እነዚህ ሰዎች የራሳቸው ኮሚኒቲ የለውም። እኔ አሁን በጣም እየገረመኝ ያለው ኤርትራውያኖች የራሳቸው እዚህም በምኖርበት ሀገር ሰው ሲሞትም ሲያገቡም ደስ የሚል ኮሚኒቲ አላቸው፣ በጣም ጠንካራ ለምን ሶሻል ሚዲያው ላይ እንደዚ የሌላቸው ለምንድን ነው እየመጡ ነገር ማለት፣ ወደ ኢትዮጵያኖች ጋር ነገር እየፈለገች ቻ በተለይ ችልጅ በጣም ኤክስትሬም ሆናለች። በጣም ኤክስትሬም በዛ ላይ አፋ አይቀፍጥም። ለከት ስማ በአዶና የተነሳ ትገባለች ስልሽ። አሁን አንዳንዴ በፖለቲካ ሁላችንም ልትሰልበን ምናምን ትችላለች። ገባችሁ ልትሰልበሽ ትችላለች፣ ግን ማን የፈቀደላቸው? በቃ እንደዚህ ነውርም ነው፣ ሰው የራስ ሰው የለሽም ነው። አሁን የሆነ የኬንያ ኮሚኒቲ ውስጥ ገብቼ አልፈተፍትም። ማን ይፈቀደላችሁ? ማነው እንደዚህ ልብ ልብ የሰጣቸው? እሱን በፖለቲካው ሊገናኙ ይችላሉ፣ ሀገራቸው ከተነካባቸው ምናምን ነው፣ ኦኬ እንዴ። በሶሻል ላይፍ ሁሉ በሙሉ አዶናይን ለምን ኢትዮጵያን ቻል አልመረጣችሁም ብላ ለክልክለም ተነሱ ኤርትራውያኖች፣ ቦታ አድርጎ ምናምን ትላለች። ይሄ እኮ የኢትዮጵያን ጉዳይ መሰለኝ። እኔ የዚህን ያህል ራሱ ኤርትራውያኖች ራሳቸው ዝም ማለታቸው አንዳንድ ይቅርም ይለኛል። ምክንያቱም ክብራቸው ነው የሚነካው፣ የነሱ አደለም እንዴ? አንዳንዴ እኮ የሚያገባሽ ቦታ አለ፣ የማያገባሽ ቦታ አለ አለ ይሄ ይግርኛ ማን ነው? የኢትዮጵያ ሶሻል ሚዲያ ነው እንጂ የእናንተ ሰፖርት ማንም ሰው አይፈልግም። ማንም ሰው ይሄ ይሄ የኢትዮጵያ ሶሻል ሚዲያ ጉዳይ ነው። በግል ሰፖርት መታረ ለምን? የራሳችሁ ኮሚኒቲ የላችሁ ኤርትራውያኖች? እኔ አወን አስክ ዩ ሰምቲንግ ጋይስ፣ የራሳችሁ ኮሚኒቲ ማለት እሱስ ግሎባል፣ ማንም አብሮ ማውራት ናት፣ ግን የራሳችሁ ነው። አሁን እዚህ ሀገር ኤርትራውያኖች አሉ። የራሳቸው ድር አላቸው። የራሳቸው ቸርች አላቸው። የራሳችሁን ሀገር መስረታችኋል። የራሳችሁ ዋይ፣ ጋይስ ለምንድነው የኢትዮጵያን ነገር ላይ መታችሁ ሚክስ የምታደርጉት? ዋይ? ምን አገባችሁ? ምን አገባችሁ? ምን የሚያገባችሁ ነገር አለ? ይሄ ሰፖርተር አይደለም። ይሄ ኮምፒቲሽን ነው። ምንወስነው እኛን የሚወስነው ኢትዮጵያዊ ነው። ፖለቲካ ሊያገናኛቸው ጋር ምክንያቱም ፖለቲክስ ስለሆነ፣ ለምሳሌ ይህ ስለ አ ስለ ቀይ ባህር ስለምናምን ምና፣ ወይስ የራሳችሁን ኮሚኒቲ ሶሻል ሚዲያው ላይ ስትሮንግ የሆነ ኮሚኒቲ መመስረት አቅቷችኋል። እኛ ማንም ተነስቶ ከእናንተ ጋር የእናንተ ነገር ላይ የሚገባ ሰው እኮ የለም። ስትከባበር ትከባበራል አለቅ። በቃ ሀይ ሀይ ባይ የሆነ ነገርም ትገባለች፣ በፖለቲካውም ትገባለች በሶሻል ላይፍም ትገባለች። ከዛ ላይ ደግሞ ሳይፎንም ትሳደባለች። ማለት እንደዚህ ዝም አንዳንዴ ይበዛል። የሆነ ነገርም ልኩን ሊያውቅ ይገባል። ሆን ልክ ሊኖራት ይችላል። እናንተ ናችሁ የምትጎዱት በነገራችን ላይ ነው። እናንተ አፋችሁን ከዚህ በለቀቃችሁ መናገር ባለባችሁ መንገድ ላይ መናገር ማንም ሰው ችግር የለበትም። መብታችሁን ግን በማያገባችሁ ግን ስትገቡ መስዋዕት ትከፍላላችሁ። ይሄ ጥሩ አይደለም። ትጠላላችሁ። በጣም ትጠላላችሁ። ሁሉም የራሱን ሀቅ ይዞ እንደፈለገ መሆን ይችላል። ምን አገባት ሰው ስለ አዶናይት፣ ስለ አዶናይ ነው። ስለ አዶናይ ምን አገባት? አዶናይ ኤርትራዊ ነው። ኤርትራ ሆኖ ከመጣ ይወገዳል። እንዲያውም አያስፈልግም። አራ አዶናይ ትግራዋይ። አዶናይ ግን ኢትዮጵያዊ ነኝ ብሎ ነው የመጣው። አዶናይ ትግራዋይ ወዲ መቀለ የሚወዳደረው ከኢትዮጵያ ልጆች ጋር ነው ከኢትዮጵያ ጋር አይ እንደዚህ ኮተት ምናምን አበዛለው ከ ለወደፊቱ የራሳችሁን እንትን ነው የምትዘጉት በተለይ ለትግራይ ለትግራይ ልጆች ጥሩ አይደለም ነው ለነገሩ ምን የታወቀ ነው እሷ አትሰማ ራሳችሁን ነው የምታዋርዱት አይሱ ወይ ራሳቸው በፖለቲካ እኮ ነገርኳችሁ ስትፈልግ ለምን የፈለገውን ይዛት መጣም ችግር እኮ የለብኝም ምክንያቱም ፖለቲክስ ነው። የራሷን መብት ለማስከበር እስከምንተም ስ በጣም ለምን የራሷን ዜጎች አትሰድም? የራሷን አገር ሰዎች ለምን አትሰድም? ሁሉንም ትሳደባለች። በማያገባት ትገብታ ማለት ነው፣ በማያገባት ትገባለች። ሳይፎን ትሰድባለች። ምን አገባት? ችግር አለባት? አብረን አደለም የምንኖረው? አንድ ድር ውስጥ አደለን ያለን አንድ ማህበር ውስጥ አንድ አገራዊ ጉዳይ ውስጥ አይደለም ያለን አዶናይን አልመርጥም ያለው ሰይፉ የሚባለው ነው ብላ በጣም እኔ እኔ ትምህርት እንዳመለጣችሁ ያወቅኩት መቼ እንደሆነ ታውቃላችሁ? ኢቨን እንደውም እኮ አዶናይ ሰይፉ ፋንታውን አዶናይ ላይ መቀረብ ነው ያለበት። በአሁን ሰዓት እሱ አይደለም እሱ፣ የኛ ጉዳይ። እሷን ግን አገባት ዝም ብላን እኛ እምትለው። አንቺ አሁን እሺ በግድ ቅረብ ልትይው አትች ምክንያቱም እነሱ የሚያቀርቡትን ሰያውቃሉ ያቀሉ አንችም እኮ ሰይፉ ፋንታውን ላይ አዶ ላይ መቅረብ አለበት ምናልባት አይፈልግም ሰይፉ ፋንታው የማይፈልግበት የራሱ ምክንያት አሉ በቂ ሆኖ ላይ ያገኘ ይችላል መጠየቅ መብትሽ ነው ግን ለምን ዩቲ ቀረበች ብለሽ ግን መከራከር አትችኝ ያችኛ ቀረበች እና ተሸለበች እሱ እኮ ሰላሳ ሚዲያ ላይ እኮ ነው የቀረበው ፍሬ ዩቲ ለምን አልቀረበችም ብለን ሌሎች ሚዲያዎችን ወቅሰናል እንዴ ተኩሰን ለምንድነው ሰይፉ ፋንታውን ላይ እሱ እኮ ሰላሳ ሚዲያ እንዳለ እኮ ተቆጣጥሮት እኮ በየሄደበት እኮ ሲለፈልፍ የነበረ ልጅ ነው። ይሄ ደግሞ ውሳኔው የኛና የኛ ኢትዮጵያ ነች ነው እንጂ የማንም ተራ ኤርትራ በእኛ ጉዳይ መግባት የለባትም። ይሄ የኢትዮጵያ እድር ነው የኢትዮጵያ ማህበር ነው። በሷ ቋንቋ ልንገራደ ዛት የእርሽ በሀገርሽ በኤርትራ እድር የለም። መቼ ሶሻል ላይፉ ላይ እንደዚህ ብልሽ ላይገባሽ ይችላል። አለምን ማሯን ያወኩት በጣም በቃ እግዚአብሔር ምስክሬን

ዝም ስትባለች ሶኬካ ጨዋታ ነው ማለት፣ ለመቅረብ ፈልጋ ነው። ግን በማገራሽ በሀገራዊ ጉዳይ ላይ ትገበያለሽ፣ በሶሻል ላይፍ ላይ ትገበያለሽ። በግለሰብ ጎንደሬነትሽን እዛው ስትፈልጊ አገባ ነው ከተቀበሉሽም ወዘደምሽም ከሆነ አንቺ ኤርትራዊ ነኝ ብለሽ እስካልሽ ድረስ እኛ በኤርትራ ሙዚቀኞች ማን አንገባ፣ ማንም ኢትዮጵያ አይገባ ያ ኛ አራደኛ ቆመንኛ አንሰደብላችሁ ምንድ ይሰደብላችሁ፣ የምታሳርፉ ከሆነ አሳርፉ። ልንገራችሁ፣ አይደለም የሚቆጫችሁ እራሳችሁ በምትናገሯት ልክ ማንም። ልንገራችሁ፣ ኤርትራ ውስጥ የሚኖር ኢትዮጵያዊ የለም፣ ማንም ሰው የለም። በአሁኑ ሰዓት ትልቅ ኢንቨስት ያደረጉ ኤርትራውያኖች አሉ ኢትዮጵያ ውስጥ። እኔ በጣም የሚያሳዝነኝ በተራ ባለጊዜዎች ማለት ነው፣ በተራ ሶሻል ሚዲያ ስድዶች ያ እሳይ አንደኛ ያ ሀገራችን ነው። እሰይ ብለው ብዙ ሰዎች ኤርትራውያኖች ኢትዮጵያ ውስጥ እንዳለ እንዳትዘነጉት። አፋችሁን ስትከፍቱ አፋችሁን እዚህ ስትከፍቱ በማያገባችሁ ገብታችሁ ነው የምላችሁ። በማያገባችሁ ገብታችሁ ሰው በሚያገባው ስለ ኤርትራ ጉዳይ ከተነካ ኤርትራን በሚመለከት ተፈጣፈጡ፣ ግን በራሳችን ሰላም ግን አትግቡበት

ምክንያት የፖለቲካ ኬዝ አለባችሁ፣ የፖለቲካ ጥላቻ አለባችሁ። ልጁን እኔ እኔ ልንገራችሁ ብዙ ሰው በእናንተ የተነሳራት ሱ ያ እያለ ስንት ሰው ሲናገር ሰምቻለሁ። ፖለቲካ ውስጥ አትጉ በቃ ጥላቻችሁን በፖለቲካ አትወጡት። ከዛ ላይ በእኛ ሀገራዊ ጉዳይ ላይ በእኛ በእኛ በእኛ ሀገራዊ ጉዳይ ላይ እኔ እንደ ጂጂ እንደ ጂጂ የበፊት እንትን ይለኛል ያ ይቺ ስድ እንዴ ሰይፉን ስትናገረው ስትናገሩ፣ ዝም ምንል መሰላችሁ? ያው እውነቱን ልንገራችሁ፣ ሰይፉ እንደዚህ ሆነ፣ ሰይፉ ስማ ብለድ ጋይስ እዚ ማብሮ ያ እንደዚያ። አፋችሁን ስትከፍት ማንም ዝም አይላችሁ። ሌሎቹ ቢናገሩ ችግር የለብኝ። ሞኒካ ግን ሰይፉ እንድትናገር አልፈቅድላት። ማንም ሰይፉ እንዲናገር ከኢትዮጵያዊ ውጪ ማንም ሰይፉ ፋንታውን እንዲናገር እኔ አልፈቅድላችሁ መብቱ ነው። ሾው ነው የፈለገውን የማቅረብ የፈለገውን ያለ ማቅረብ። መተቸት ካለበትም ኢትዮጵያዊ ነው። ለምን አዶናይን አላቀረብከም ማለት የምትችለው ፍሬና፣ ለምን አዶናይን አላቀረብከም ማለት የምትችለው ሌላ ኢትዮጵያዊ ነው። የሴትዮ ግን በኢትዮጵያ ጉዳይ ልትላ ትችል አግባት እኛ የኤርትራ ሾው ላይ ለምን አዶናይን አላቀረባችሁ ማለት ነው። ምክንያቱም አዶናይዝ ፍሮም ኢትዮጵያ ትውልደ ኢትዮጵያ ነው። ምናልባት ዜግነት ካናዳዊ ሊሆን ይችላል መወሰን ያለበት ኢትዮጵያ እና ኢትዮጵያ ያሉት የማንም እናንተ ጣጣ ውስጥ አት ጥላቻ ውስጥ ልንገራችሁ ህዝቡ እንደ ድሮ ይህንን ታሪክ አላቀው አይልም። ዛሬ ታሪካችንን ልጆቻችንን እኛ ቁጭ የእናንተ የእናንተን እኔ እስካሁን ድረስ አይቻለሁ ኤርትራዊን የሚሳደብ ኢትዮጵያዊ እግዚአብሔር ምስክሬን ነው ብዙም አላየዋል።

አዶናይንም እንደ ስዩቲንም እንድሰሚ ግን አልፈቅደልሽም። ምክንያቱም ግለሰቦች ናቸው፣ አለ ቲክቶከሮች ናቸው፣ የሾ ሰው ናቸው። ምን አገናኛችሁ ከእናንተ ጋር? አንደኛ ይሄ የኢትዮጵያዊ ጉዳይ ነው። መሳደብ ካለባቸው የአዶናይ ዘሮች ይሳደቡ፣ የዩቲ ዘሮች ይሳደቡ፣ የሰይፍ ዘሮች ይሰዳደቡ። ምን አባሽ አግብቶች ነው? ከዛ ከቀይ ባር ተነስተሽ እዚህ ላይ አንደኛ ይውጣ የምትይው በኛ ሀገር ላይ አካል አንደ የመወሰንም የመናገር መብት የለ የላችሁም በቃ ይሄ ግን ጥሩ አደለም። አፍ በተከፈተ ቁጥር ምን እንደሚታይ ታውቃላችሁ፣ ጥላቻ ነው እየነገርኳችሁ። እንደ ድሮ በትምህርት ቤት የሚሰጥ ታሪክ የለም። ታሪኮች በሙሉ ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ደግሞ ዛሬ ከህፃናት እስከ ትልቅ የሚያይበት ነው። ተርጓሚ ያስፈልገው ማረጋገጫ ያስፈልገው በኛው ቋንቋ በኢትዮጵያ አንዱ ከሆነ ቋንቋ በአማርኛ ነው። የኢትዮጵያንም ሕዝብ የኢትዮጵያንም ሕግ የኢትዮጵያንም መንግስት የኢትዮጵያንም ትልቅ ሰው የኢትዮጵያንም ቲክቶኮሮች እየዘለፋችሁ የኢትዮጵያንም ምግብ የኢትዮጵያንም ብሔር እየዘለፋችሁ ያላችሁት። ይሄ ደግሞ ልንገራችሁ አደለም ጥላቻው በደንብ አድርጎ እንዲገባለን፣ እንዲህ እየተሰደንን፣ እንዲህ እየሆንን ከነዚህ ጋር ስንት ደግሞ ካለበት ሀገር ከኤርትራ ስደት ብሎ ደግሞ ሪፊውጅ ብሎ ኢትዮጵያ የተቀመጠ በጣም ብዙ ኤርትራ ያለ ባይነካ እንኳን ዌልካም የሚባለው ጥሩ ፈገግታ ይቀንሳል። ይህንን እኮ ያ መንግስት እንኳን ተው ለማለት እንኳን አንችልም። ተው እነዚህ ነዋሪዎች ናቸው፣ እነዚህ ስደተኞች ናቸው እንዳንል ውስጣችንን እያቆሸሻችሁት ነው። ለእናንተ ያለን አመለካከት ለእናንተ ኤርትራውያኖች ጥሩዎች ናቸው፣ ፍቅር ናቸው የሚባለው ይቀርና ኤርትራን ስዶች ናቸው፣ ባለጌዎች ናቸው፣ ተሳዳሪዎች ናቸው በሚለው ይለወጣል። የዛን ህዝብ ደግሞ አመለካከቱ ልንገራችሁ በአንድ ቃል አንድ ቃል መቶ ሚሊዮን ህዝብ ጋር ውስጥ የተወሰነ ሚሊዮን እንግዲህ ቲክቶክ ይጠቀማል ያልቃል። እዛ ጋር ብትጠነቀው አፋችሁን በከፈታችሁ ቁጥር ዝምታ ውስጥ ብዙ ነገር አለ። ህዝብ አለካችሁም ሶሻል ሚዲያ ሰው አለካችሁም እየተነጋገራችሁ ችግራችሁ ከመንግስት ጋር ነው መንግስት ደግሞ የህዝብን ፍላጎት ያ ይገባዋል የሚለውን ነገር ለማድረግ የራሱን ውሳኔ ሊወስን ይችላል። ያ ደግሞ ፖለቲካዊ ጉዳይ ነው። በፖለቲካ ላይ ትመልሱታላችሁ። ይሄ ግን ትንሽና ሀገራዊ ያልሆኑ ነገሮች፣ ማህበራዊ የሆኑ ነገሮች ላይ ግን እያንዳንዱ ኤርትራ እየተነሳ መሳደብ ማዋረድ ጤፋላችሁ ወይ ምግብ በልታችሁ ታውቃላችሁ ወይ? አሪፍ ሲሪየስ። አሁን አንቺ በከፈት ሽልን ቱቦ እኛም ገብተን ብንድ ኤርትራውያኖችን ማስቀየም ነው የሚሆነው። እሷ እንደዚህ ስትሳደብ ለእናንተ መልስ ሲሰጥ ሰደባችሁን እንዳትሉ እንዳትሉ እንዳትሉ። ምክንያቱም የማን እንደሚበልጥ እኮ ማሳየት ይቻላል ግን የምናከብራቸው የምንወዳቸው? ያ መድረሻቸውን ኢትዮጵያ ያደረጉ እንዲሁም ደግሞ አንድ ቋንቋ የነበራችሁ ተመሳሳይ ባህል የነበራችሁ አብራችሁ የነበራችሁ ህዝቦች ናቸው። ነገር ይሄ ነገር ቢቀር ይሻላል ተብለው እንጂ አፍ መካፈት እኮ ይቻላል። በማን እንደሚሉ ስናየዋል ግን ያንን ላለማድረግ ሁላችንም ቃል ገብቶ ስለገባ ነው አፍ መክፈት ይስም ነው ለባባ መካሪም ዘካሪም ይሄ ነው የሌለው ህዝብ ነው የሆናችሁት። ስም ብቻ ነው እኔ የማውቃቸው ትልልቅ የኤርትራኖች፣ እግዚአብሔር ምስክር ነው በቀን ምናስ መንገድ ላይ አይቻቸዋለሁ። ክብር ያላቸው የሆነ ነገር ብትሆኑ እንኳን የሚደርሱላችሁ ማለት የኤርትራ ብቻ እንዴት ነው እናንተ በዚህ መልኩ እንደዚህ ጭልቅ ያለችን ሴትዮ ዝም መጣት መቁረጥ፣ መንግ ህዝብን እንደ ህዝብ እንደ እንትን ስትዘልፍ በትንሹም በትልቁ ምን ማን ነካት? የነካት ሰው አለ? ፋኖ እኳ ግሽል ፋኖ እኮ ኢትዮጵያ እኮ ነው። ኤርትራ ይኮ አለ ፋኖን በዚህ ማገዙ አለ ፋኖን ታገዘው ስትፈልግ ጎንደሬ ነይ ትበል። ግን በሶሻል ሚዲያ ላይ ግን ባትገባ ጥሩ ነው።

በዚህ ሰዓት የኢትዮጵያና ኤርትራ የተጋቡ ይኖራል እንዴ ያልኩት በአሁኑ ሰዓት የተጋቡ ብዙ ሰዎች አሉ። እሱ እሱ አለ አንድ ሰው ስለተጋባ ብለን ለዋላዊነታችን ማሳለፍ የሆነ ኬዝ ቢኖራት እኮ ችግር የለው። ለምሳሌ የሆነ የእሷ ኤርትራ የተወዳድሮ ቢሸነፍ ወይ የእሷ ጉዳይ አይደለም። በአጠቃላይ በቃ የሚገቡበት አገባብ እነሱን በተመለከተ በባህራቸው በዛ በምን ሱ ሱ መርሲ መርሲ ላት ኖ ብሎ ነገር የለም። እሷ ህዝብ ነው የምትሳደበው። ገባ ህዝብ ስለምትሳደብ ጥሩ አይደለም ይሄ፣ ይሄ ለእናንተ ፊቸራችሁን ጥሩ አይደለም፣ ጥሩ አይደለም። ጦርነት ይሻላል። ምክንያቱም ይሄ ሶሻል ሚዲያ እየተቆራረጠ ህዝብን ነው የሚያዳርሰው። ይሄ ድሮ ጊዜ አይደለም፣ ሁሉም ያዳምጣል። ይጠላቸዋል። ትጠላላቸው በጣም ትጠላላችሁ። ድሮ ኤርትራ ሲባል በስም ነው የሚያውቋችሁ። የድሮ ኢትዮጵያ ኤርትራ ጥሩ ህዝቦች እንደሆናችሁ ጥሩ ሰዎች እንደሆናችሁ ነው የምትታወቁት። ዛሬ ግን በዛ ላይ የምትታወቁት እኛ ዞቢዞ እጣፈንታችን አንድ ስለሆነ ከመሰዳደር አልፈን ያው እርስ በርስ ብንትን ብንልም እጣፈንታችን አንድ ሀገር ውስጥ ነው ያለ ነው የተገዳደለም ሲሆን ኢትዮጵያ እየኖረ ነው። ዩአር ጋይስ ሴፐሬት በቃ ሴፐሬት ናችሁ። ያ ለቫኬሽንም ሆነ እንኳን ብትመጣ በመልካም ላትታይ ነው ማለት ነው። ዋቃ ላካ እንዴ ነሽ? በቃ የራሳቸውን ኮሚኒቲ መዘርጋት ነው እንዴ ተቸግረው እኮ አማርኛ የሚያወሩት ራሱ በቃ አንዳንዴ ያሳስበው እንዴ። እኔ ከኢትዮጵያ እንደውም የኤርትራ ኮሚኒቲ ስትሮንግ ነው ብዬ ነው ማምነው። አይስዋ እኔ ደስ ይሉኛል፣ በቃ በብዙ ነገር፣ ሰርጋቸው ደስ ይላል፣ ሀዘናቸው እንዴት እንደሚተባበሩ ጋይ። ሶሻል ሚዲያ ላይ አብረው ማውራት አይችሉም ይሁን ወይ፣ አብረው እንትን ማለት አይችሉም። አትሊስት ራሱ ጌሙ ላይ ምናምን ነገር አትሊስት እናያለን፣ ገባችሁ? ከማየት ያለፈ ግን ጌሙ ላይ ገብተን አንፈተፍትም፣ የኢትዮጵያ ላይ የእንትን ጌም ሲጫወቱ ካሉ ነው በስተቀር